ሰላም ጓደኛዋ መቅዲን ደውላላት፣ ነይ እስኪ አንዴ ስራ ላይ ካልሆንሽ ስትላት፣ አረ ምንም ስራ የለኝም ቁጭ ብዬ እያነበብኩ ነው ስትላት፣ እሽ በቃ ነይ ፈልጌሽ ነበር ደብሮኝ ስትላት፣ እሺ እመጣለው ትላታለች። እሺ ብላ መቅዲም ሰላም ጋር መጣችና፣ ሰላምዬ ግን ምን ሆነሽ ነው ስትላት፣ አላቅም አቤል ጸባይ ተቀይሯል፣ ምን እንደሆነ አላቅም ትላታለች። መቅዲም እኔ የአቤልን ጸባይ ጠንቅቄ አውቀዋለሁ፣ እንዴት እንደዚህ ሊሆን ይችላል አላቅም። ባክሽን እንቻላሱ ባክሽ ራሱ ጉዳይ ተዩ፣ የልቁንስ አክስቴ እንዴት ነች ስትላት፣ አምራ አክስትሽ እናቴ በጣም ደህና ነች፣ አምሮባታል። እሷ ልጅ እኛ ደግሞ አሮጊት ነናል። አክስትሽ በጣም ተለውጣለች ትላታለች። ጥሩ ድሮም እኮ የኔ አክስት ጥንቁቅ ነች። አይቻት እኮ አላቅም። አንድ ቀን እስኪ ነይና እያት። እመጣለሁ ትላታለች። እሺ። እና ግን እኔ የምልሻችን ነጻነትስ የሷ የት እንደሄደች አላቅም። የለችም ሄዳለች። ታያት እባክሽ። እኔ ግን ወትሮ አላማረችኝም ነበረ። እንደው መቸም እንያት ብዬ ነው እንጂ ዝም ያልኩሽ ስትላት፣ አዎ ግን የለችም። አለመኖሯ ግን ጠቀማት፣ እገላት ነበረ አለቻት። እና አክስቲኮ የዋዛ አይደለችም ስትላት፣ እኔ ምልሽኮ ጠፍተሻል ነኝ እስኪ አንድ ቀን ጠይቀት፣ እስኪ መጣለሁ አንድ ቀን አዎ ጠፍቻለሁ ትላት አለች። አቤል ቤተ ክርስቲያን ሄዶ ጸሎት እያደረገ ነው እያለቀሰ ፈጣሪውን እየተማፀነ ነው። ፈጣሪ ሆይ እኔ ይሄ ቆሽሻለው እጄ ቆሽሿል፣ ልጄ ታቀፍኩበት፣ ልጄን ያዝኩበት እጄ፣ ስንት ነገር ያደረኩበት እጄ ቆሽሿል፣ በደም ተጨማልቋል። እባክን ጌታ ሆይ አንተ ይቅር በለኝ እያለ እያለቀሰ ይማጸነዋል። እጅጉን በጣም ተጸጽቶ፣ ምክንያቱም አንደኛ የነጻነት ትሞት ትኑር ባለማወቁ ጸጸት ውስጥ ገብቷል። እና እያለቀሰ በነበረበት ሰዓት አንዲት ሴት ራቅ ብላ ትመለከተው ስለነበረ መጣችና ካጠገቡ ይቅርታ ወንድሜ፣ ሰላም ነው ትለዋለች። ከሩቅ ስታለቅስ አይችህ ነው ስትለው ግድ የለም አመሰግናለሁ፣ ይላታል። አይ መቀመጥ እችላለሁ ስትለው አይ አያስፈልግም፣ ይቅርታ ግን ብላ እሷ ግን ተተዋሊደችም ቁጭ አለችና የሰው ልጅ ሰው ባያስፈልግ ኑሮ ይሆንም፣ ለአዳም ባልተፈጠረች ነበረ ስለዚህ ሰው ያስፈልጋል። አመሰግናለሁ፣ ለማታቂው ሰው ግን እንደዚያ ትጨነቂ ሲላት ስራዬ ያስገድደኛል። እኔ ዶክተር ነኝ፣ ማክዳ ማለት ትችላለህ ግን ስትለው፣ ስምክን ግን አልነገርከኝም አለችው። አቤል እባላለሁ አመሰግናለሁ እህቴ ይላታል። በማንኛውም ሰዓት ነጻ የምክር አገልግሎት ከፈለክ ልታምታማክረኝ የሆነ ነገር ካለ ትልና የስልክ ቁጥር የተጻፈበትን ወረቀት ሰጠውና በዚህ ስልክ ደውልልኝ እሺ ብለው እሱም ወረቀቱን ተቀበለ። እስቅል እናቱ ጋር ውጭ ነ ያላትና በር ላይ ተገናኝተው ቅፍ አርጎ ሳማትና እማዬ፣ እንዴት ነሽ? እናቴ፣ ሰላም ነሽ? አለው። እናቴ፣ እንዴት ነ እሰይ፣ እናቴ እንኳን ማገኘውሽ። አቤል እኮ እንዴት መልካም ሰው መሰለሽ! እንዴት ጥሩ ሰው ነው። እግዚአብሔር ይስጠው፣ ጨምሮ ጭማምሮ ይስጠው ይላታል። እውነት ነው። አዎ ልጄ አቤል እጅግ መልካም ሰው ነው። መልካም ልጅ ነው። እግዚአብሔር ይስጠው። እውነት እጅግ በጣም እንዴት ጭንቀቴን እንደገላገለኝ ጭንቀቴን እንደቀነሰልኝ ታውቂያለሽ እማዬ። በዚህን ሰዓት አቤል እሱ ጋባትወኝ ኑሮ እሱ ትቀመጥ ባይልሽ ኑሮ እየታረግሽ ነበረ እማዬ ሲላት፣ በጣም ግን እቺ ሰላምን ግን እገላታለሁ። ተው ልጄ እዩል ታይ ይ እናቴ እኔ አንቺ እናቴን እንድታሰቀቂብኝ አልፈልግም። እናቴ እገላት አለው። እውነቴን ነው ምልሽ እኔ እገላት አለው። እሷን በንቺ የመጣብኝን ምንም አልምርም እማ፣ ሰላም ግን ሲላት ተው ልጅ ተው፣ እንደዚህ አትበል፣ ተነጋግረን የለ እንዴ። እናቴ በንቺ የመጡብኝ ለእኔ ምንም አይመልሰኝም ሲላት፣ እሰየኔ የመከታ ልጅ ትለውና እሺ በቃ አሁን አንተ ሂድ ወደ ቤተ ስትለው፣ እሺ እማዬ፣ ግን አሁን ምንም ችግር የለብሽም አይደል? ደህናንሽ አይደል እናቴ ሲላት፣ አዎ ደናኔ ልጅ አለችውና፣ እሺ በቃ ብሎ እንደው ልጄ እንደው በቃ አሁን ሂድ። አሁን ግን ደህናንሽ አይደል እናቴ? እና በቃ አሁን ሂድ ደሞ ሰላም ጠራኝ፣ ልግ ባለ ወደ ውስጥ ስትለው እሺ በቃ እናቴ፣ ችግር ካለ ግን ደዊ ይልኝ እሺ፣ ነግርሻለሁ እንድደዊ ይልኝ እሺ። እደውልልሃለሁ ልጄ። እኔ ልሽ ግን እናቴ አንድ ነገር ልጠይቅሽ፣ አቤል ግን ደስተኛ ነው ብሎ ሲላት ልጄ፣ ደስተኛ ነው፣ ደና ነው፣ ጥሩ ነው። ከአንገቷ በላይ ነበር እንደዚህ ያለችው። እና በቃ አሁን ሄድ ልጄ እኔም ልግባ ወደ ውስጥ ሰላም ሳትጠራኝ ስትለው፣ እሽ በቃ የቻው ቻው ብሎ ቅፍ አርጎ ስሟት እሱ ሄደ። አቤል ከቤተ ክርስቲያን ተመልሶ ብቻውን ነበረ እየተጓዘ የነበረው እናም ወደ ቤት መጣና፣ ሰላም ቤት ቁጭ ብላ ነበረ። በር ከፍቶ ሲገባ ሰላምም አላላትም። አቤል ከየት ነው ስትለው፣ አይ ከዚሁ ሰፈር ነበርኩ ይላታል። በእረፍት ቀንህ እንዴት ሰፈር ዋልክ ዛሬ ከቤት ተላይ ወጥተህ ስትለው፣ አይ ቤተ ክርስቲያን ነበርኩኝ ሲላት፣ የፌስ አቋን በሱ ላይም መሳቅ ጀመረች። አይ ጥሩ ነው እንደዛ ከሆነ እሽና እራት ላቅርብልህ፣ እራት ብላ ስትለው፣ አይ አልበላም በቃኝ፣ ራሴን አሞኛል፣ እረፍት ላድርግ አላት ነው። እሺ አለና እሱም ወደ ክፍሉ ጥሏት ሄደ። ዝቄልና መቅደስ ተገናኝተው ሲያወሩ፣ እኔ ምልህ ለጺ ጽዮን ጥላኝ እኮ ሄደች እያለ ሲነግራት አለ አንተ፣ ካልሆነች የምትሄድ ብትሄድ ምን ችግር አለው? ከፈለገችህ ትመጣለች። ስለዚህ አንተ አትጨናነቅ እሺ፣ ይውልህ ስለዚህ አንተ ታዋት። እኔ እምልህ መቅድዬ፣ በጣም ነው የማመሰግንሽ። እሺ የኔ ውድ አንገብግቤ ጠርችሽም እንደዚህ ብንገድ ላይ አቁሜሻለሁ አለ በጣም ነው የማመሰግንሽ ሲላት ምን ችግር አለው ታዲያ? በዚህን ሰዓት ታዲያ ጓደኛ ለመቼ ነው? በዚህን ሰዓት በችግር ጊዜ ነው እንጂ ትለዋለች። እሺ ለማን አሁን እኔም አንቺን እያማከርኩሽ አደለ ሲላት፣ እሺ እኔ እኮ እወድሃለው ትለውና ቅፈርጋ፣ ስስሙ ስሚ፣ ይውልሽ እኔ የምወደው ጽናትን ነው። እሺ ትለዋል ይላታል።